የግብረሰዶማውያን ቁጥር ኢትዮጵያ ውስጥ በጣም አስፈሪ ደረጃ ላይ ደርሷል። ስለዚህ ምን ውስጥ ነው ያለ ነው። ወላጆች ልጆቻችሁን ተቆጣጠሩ። ግ ላይ ፕሮግራሙ እየተሰራ ኮሜንት ላይ ገብተው የሚያስፈራሯት ልጆች ነበሩ። አንድ መቶ ሀምሳ ሺህ ብር ልክፈልሽና አንድ ቀን አብረን እንደር ትላታለች። አለች እንቁልልጭ የሚሏቸውን ሰዎች ተዋቸው። ከእንቁል ልጩ ጀርባ ሞት አለ። ከእንቁል ልጩ ጀርባ መደፈር አለ። በሴትና በሴት መሃል ሲሆን ደግሞ ከባህልም ከእምነትም ውጭ ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናል ላይ ተከታታዮች ው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እጅግ በጣም አሳሳቢ ጉዳይ ስለገጠመኝ ነው የዛሬውን መርሃ ግብር ያዘጋጀሁት። ከትላንትና ወዲያ ማለትም በእለተ ረቡዕ ምሽት ሶስት ሰዓት ላይ ዴይ ሰቨን የቲክቶክ ቻናል ላይ በእንግድነት ተጋብዤ ላይቭ ፕሮግራም ላይ ገብቼ ነበርና አልሞስት ከሶስት ሰዓት እስከ ስድስት ሰዓት የቆየ ፕሮግራም ነው። ኦፍ ኮርስ መልካም ቆይታ ነበር። ያው ሌሰቨን የዩቲውብ ቻናል ነው የምታውቀው፣ ተመሳሳይ ይዘት በዚህ በኮንስፕሬሲ ላይ እንደም በጣም ተግቶ የሚሰራ ወንድማችን ነው እና እሱ የቲክቶክ ቻናል ላይ ገብቼ መጨረሻ ፕሮግራም ከመዝጋታችን በፊት ለተወሰኑ ተሳታፊዎች እድል ሰጥቶ ነበረ። እነሱም ገብተው ሀሳባቸውን እንዲገልጹ ወይም የገጠማቸውን ነገር እንዲናገሩ እና እዛ ላይ የሰማሁት ነገር በጣም አስደንግጦኛል። በጣም ነው ያስደነገጠኝ። እና አንዲት እህት ገብታ ምንድን ያለችው የገጠማትን ነገር ነው። በጣም አሳሳቢ ጉዳይ ላይ ነን፣ በጣም አስቀያሚ ዘመን ላይ ነን የሚለውን ነገር ከተናገረች በኋላ እሷ ላይ የደረሰውን ነገር ነው የተናገረችው። እና ምንድን ያለችው እኔ የክፍለ ሀገር ልጅ ነኝ አለች። ከክፍለ ሀገር ነው አዲስ አበባ የመጣሁት። አዲስ አበባ ከመጣው በኋላ ግን የገጠመኝ ነገር በጣም ሾክ የሚያደርግ ነው ነው ያለችው። ምንድን ነው የገጠማት? ወደ እናንተም ማድረሰው ነው የሚሆነው። እና እንዲሁም ለዚህ መርሃ ግብር ምክንያት የሆነኝም የእሷ ንግግር ነው የእሷ ንግግር ነው እና እች ልጅ እንግዲህ እንደተናገረችው የመስሪያ ቦታዋ በብዛት የምትውለውም መስሪያ ቤቷም ቦሌ አካባቢ ስለሆነ ቦሌ አካባቢ የገጠማትን ነገር ነው የተናገረችው። እና እዚህ ውስጥ ኢንቮልቭ የሚያደርጉት ሰዎች በብዛት ገርጂ እና ቦሌ አካባቢ እንዳጋጠሟት መናኸሪያቸው እዚያ አካባቢ እንደሆነ ነው የተናገረችው። እነማን ግብረሰዶማውያን ናቸው ማለት ነው፣ ሌዝቢያን ኤንድ ጌይ አሁነኛ ችላ ብለነዋል። ከተማ ውስጥ ወተን ስለምንገባ ብዙ ነገር ምናልባት እኛ ላይ ካላጋጠመን የሌለ ነው የሚመስለን፣ ግን ነው እናንተ ከምታስቡት በላይ የግብረሰዶማውያን ቁጥር ኢትዮጵያ ውስጥ በጣም አስፈሪ ደረጃ ላይ ደርሷል እና ዙሪያችንን በንቃት ልንጠብቅ ይገባል። የዚች እህት ምስክርነት በቂ ነው ብዬ አስባለሁ እና እንደውም ፕሮግራሙን ያዘጋጀው ሰው በኋላ የነገረኝ የምንድነው ከእሷ ውጭ እንደገና ፕሮግራሙን ከዘጋ ነው በኋላም ሌሎች መልዕክቶች መጥተውልኛል፣ ኢምቦክስ ነው ያለኝ። እኔም እንደዚህ ተጠይቂያለሁ፣ እኔም እንደዚህ ተብያለሁ የሚሉ በርካታ እህቶች ደውለውልኛል ነው ያለውና ምን ያህል ነገሮች እየተስፋፉ እንደመጡ አመላካች ነው። እና ወደ እህታችን ታሪክ ልንገራቸው እና እዛ ላይ ገብታ ምናልባት እንግዲህ እለተ እረቡን የማታ ላይ ፕሮግራም የተከታተላችሁ በደንብ ታስታውሱታላችሁ ያስባለሁ አስባለሁና። እዛ ላይ ምንድን ያለችው ች ልጅ እንግዲህ ከድምጿ የተረዳውት ልጅ ነች። ድምጿም ይናገራል ገና ሃያዎች ውስጥ ያለች ልጅ እንደሆነች ነው የምገምጠው ከድምጿ ማለት ነው። እና አንዷ ሁለት ሲም ነው ያለኝ አለች። ሁለት ሲም ነው ያለኝ ያው ማህበራዊ ሚዲያ ላይ ማህበራዊ ሶሻል ሚዲያ ላይ ብዙ ጌቻ ስትደራረጉ ከሰዎች ጋር ትተዋወቃላችሁ እና ደጋግማ ልትቀርበኝ የሞከረች ልጅ አለች እና መጨረሻ ላይ ያቀረበችላት ጥያቄ ግን በጣም የሚያስደነግጥ ነው። የሚያስደነግጥም ብቻ አይደለም የሚያሳፍርም ነው። አንድ መቶ ሀምሳ ሺህ ብር ልክፈልሽና ልብ ብላችሁ ስሙኝ፣ አንድ መቶ ሀምሳ ሺህ ብር ልክፈልሽና አንድ ቀን አብረን እንደር ትላታለች። ከዛ በፊት ግን ስትቀርባት አቀራረቧ ምንም አልተመቸኝም ነው ያለችው፣ ለእኔም ለፕሮግራም አዘጋጅ ስትነግረን ማለት ነው እና የምታወራኝ ልክ ወንድ አክት እንደሚያደርገው ወንዶች ላይ የተለመደ ነው አለች። ያው ሶሻል ሚዲያ ላይ ስትገናኙ የመጀናጀን ኢትስ ኮመን የተለመደ ነገር ነው። ነገር ግን በሴትና በሴት መሀል ሲሆን ደግሞ ከባህልም ከእምነትም ውጭ ነው እና እች ልጅ እንግዲህ አስተዳደጓም እምነቷም ኢትዮጵያዊነቷም ያንን ስለማይፈቅድ ትናደዳለች። እና ምነው የሆንሽ ነው ስትላት ምን ችግር አለው ስታናግረኝ የእኔ ፍቅር ምናምን እያለች ነው፣ ልክ ወንድ ልጅ ሴት ልጅ እንደሚለው ማለት ነው። እና አዝማሚያው ስላላማረኝ ብሎክ ማድረግ አልፈለግኩም ማለች፣ ግን በቃ ኢግኖር ማድረግ ጀመርኩኝ፣ እና ስርዓት ያዥ ማለት ጀመርኩኝ። ከዛ በኋላ ነው ይሄ ጥያቄ መጣው፣ መቶ ሀምሳ ሺህ ብር ልክፈትልሽ እና አብረን እናድር የሚለው ጥያቄ ማለት ነው። አሁን እዚህ ጋር መያዝ አለብን ነጥብ እቺ ልጅ በራሷ ምክንያት ይህን ነገር ተቃወመች እንጂ ምን ያህል በእሷ እድሜ ያሉ ልጆች በእንደዚህ አይነት የገንዘብ መጠን አይታለሉም ብለን ማለት እንችላለን። አሁን እንግዲህ የፕሮማክስ ዘመን ነው፣ ፉክክር አለ። በተለይ ደግሞ በሴቶችም በወንዶችም የቴኔጀር ላይ ያሉ ልጆች አንዱ ፕሮማክስ ይዞ ሲያይ አንዱ የያዘውን ሌላው መያዝ ያምረዋል። ለዛ የሚሆን ገንዘብ የለም። ስለዚህ ያገንዘብ በሆነ አጋጣሚ ከመጣ ሰፍ ብለው ነው የሚቀበሉት። ስለዚህ እነዛም የሴጣን ልጆች ይህንን ደካማ ጎናቸውን የልጆቹን አውቀውታል። መቶ ሀምሳ ሺህ ብር በተለይ ለታዳጊዎች ትንሽ ብር አደለም፣ ለታዳጊዎች አደለም። በዚህ የኑሮ ውድነት ለማንም መቶ ሀምሳ ሺህ ብር ትንሽ አደለም እና እንደ ቀላል እንደ ዘበት ለአንድ ለሊት አዳር አንድ መቶ ሀምሳ ሺህ ብር ልክፈልሽ ስትባል ውስጧን ከውስጧ ጋር የማትመዋገጥ ሴት የትኛዋ ነች? ልጅ ግን በተቻላት መጠን በቃ ከዛች ልጅ መመራቅ ሙከራ እንዳደረገች ነው የነገረችኝ የነገረችን። ከዛ በኋላ አንደኛው ሲሜንትን ሲል እንደውም በሁለተኛውም ሲሙም እንትን ማድረግ ጀመረች አለች። እንደገና እሷን እየቀረበች ይሄ ለማሳመን መሞከር ማለት ነው። እና ለማሳመን የምትሞክረው ግን ምንድነው ከቃላት ውስወሳ ውጪ በገንዘቡ ነው። መቶ ሀምሳ ሺህ ብር እኮ ትንሽ ብር አይደለም ለአንድ ቀን አዳር መቶ ሀምሳ ሺህ ብር ብዙ ነው ምናምን ለዛ ልቧን በገንዘብ ለማማለል ማለት ነው እና አሁን ይሄ አባባል ወይም ደግሞ የዲሷ መቶ ሀምሳ ሺህ ብር ልክፈልሽ ማለት ያሳየኝ ሌላ አቅጣጫ ምንድን ነው ምን ያህል ታዳጊ ልጆች ማመዛዘን የማይችሉ የገንዘብ ችግር ያለባቸው በብልጭ ልጅ ነገር በቀላሉ የሚወድቁ በብልጭ ልጅ ነገር ፍቅር ተሰናክለው መንገድ ላይ የሚቀሩ ልጆች በእንደዚህ አይነት የገንዘብ አቅርቦት ስንቶቹ ተሸውደዋል። ሌላው እንድትይዙልኝ የምፈልገው እነዚህ ሰዎች ወይም ደግሞ በሆነ አጋጣሚ ማህበራዊ ሚዲያ ላይ አግኝተዋቸው የሚጀነጅኗቸው አይዘር ምንድን ነው፣ ሴቶችም ወንዶቹም ግብረሰዶማዊነት ሕይወት ውስጥ ያሉ ሊሆን ይችላሉ። አንደኛው እሱ ነው። የገንዘብ ችግር የለባቸውም። ፈንድ የሚያደርጓቸው ከውጭም ከምንም የሚመጣው የዲያስፖራው ምኑ ምኑም ገንዘብ ሊሰጣቸው ይችላል፣ ወይም ደግሞ እነሱን ፈልጎ የሚመጣው ግብረ ሰዶማይም ገንዘብ ሊሰጣቸው ይችላል። አንደኛው እሱ ነው። ሁለተኛው ግን ግብረ ሰዶማይም ሳይሆኑ ከሀብታሞች ጋር ግንባር ፈጥረው ግብረ ሰዶማይ መስለው፣ ሴቷም ሌዝቢያን መስላ፣ ወንዱም ደግሞ ለዚሁ እንትን መስሎ ከቀረበው በኋላ የሚያሳምኑትን ሰው ካገኙ አሳልፈው ለሀብታሞችም የሚሸጡ አሉ። እዛ ላይ በጣም ልትጠነቀቁ ይገባል። ሳይሆኑም መስለው ቀርበዋችሁ እሺ ብላችሁ ከእነሱ ጋር ከሄዳችሁ በኋላ እንጆይ ታደርጋላችሁ። የገንዘብ ችግር የለም፣ እንዳልኳችሁ፣ ትልልቅ ሆቴል ይጋብዟችኋል። አይታችሁ ማታቁትን ነገር ያሳዩችኋል። ልባችሁ ይደለናል። ከዚ በኋላ ግን ምንድነው አንደኛው እነሱ መጠቀሚያ ሊያደርጓችሁ ይችላሉ። ከዛ በኋላ ግን ለቡድን ተራክበው ነው አሳልፈው የሚሰጧቸው። እንዲህ አይነት ታሪክን እኔ ከዚህ በፊት የኔታ በነበርኩበት ሰዓት እነዚ አይነት በርካታ ታሪኮችን ስለሰራው እማቃቸው ታሪኮች አሉ። እና ይሄ ነገር አሁንም አልቆመም። ከትላንትና ወዲያ በነበረው የቀጥታ ስርጭት ላይ ይህች ልጅ ስትናገር ትዝ ያለኝ የዛ ዘመን እውነታ ነው። እና እነዚህ ልጆች አሁንም በህቡ ውስጥ ለውስጥ እየተንቀሳቀሱ ነው ልጆቻችንን እያባበሉ በገንዘብ እንግዲህ አስቡት፣ አንድ መቶ ሀምሳ ሺህ ብር ልስጥ ተብሎ ቆራጥ የሚሆን ሰው ምንት ነው ምንት ነው? ብዙዎቹ የምናውቃቸው እውነታዎች ስላሉ ማለት ነው። እና ሁሉም ልጆች በዛ ይደለላሉ ማለት አደለም፣ ግን የዛን ያህል ደግሞ የሚደለሉም ልጆች አሉ። ስለዚህ ትውልዱን እያጠፉት ነው ትውልዱን በከሉት ነው። እና እንዲህ አይነት ጥያቄ የሚያቀርብላችሁን ሰዎች በርቀት ሽሿቸው። በተለይ ሀያዎች ውስጥ ያላችሁ ልጆች፣ ምንም አይጠቅማቸውም። ምክንያቱም አሳልፈው ለቡድን ተራክቦ ነው አሳልፈው የሚሸጧቸው የሚሰጧቸው። እና አንዳንድ ጊዜ አንዷ አንዷን ትጠራትና ከዛ በኋላ አሳልፋ ለጓደኞቿ ያ ኢቨን ለወንድም ያስደፍሯዋል። እኔ ነፍሷን ይማርና የጭን ቁስል ገጸ ባህሪ የሆነች ልጅ ሰኔት ምትባል ልጅ አሁን በህይወት የለችም። እሷ ከምታውቀው ነገር ላይ የነገረች ነገር አለ እሷ የነገረችኝን ነው ይሄ እች ልጅ የደገመችው ማለት ነው። እች አሁን ላይቭ ላይ ገብታ የነገረችን ልጅ ያንን ነው። የሚገርማችሁ ግን ላይቭ ፕሮግራሙ እየተሰራ ኮሜንት ላይ ገብተው የሚያስፈራሯት ልጆች ነበሩ። አሉ ማለት ነው፣ አሉ ማለት ነው። ይከታተላሉ እንደዚህ አይነት ነገሮችን። አንደኛ ቦታቸውን ጠቅሳለች፣ ቦሌና ገርጂ ብላ በብዛት የሚገኙት እዛ ነው ብላ ማለት ነው። ስለዚህ ደካማ ጎናቸው ወይ ደግሞ ማንነታቸው እንዲታወቅ ስለማይፈልግ ያቺን ልጅ በኋላ እንደውም የፕሮግራሙን ማዘጋጅ እንደነገር የምንድን ነው ፎቶዋንም አይንክ አካውንቴንም ልቀይር ብላ ነበር። እዛ ቀጥታ ስርጭ ላይ እያለን በጣም ስለፈራች ቦታውንም ስለጠቀስኩኝ እያስፈራሩኝ ነው፣ ስለዚህ አካውንቴን እና ፕሮፋይል ፒክቸር ልቀይሮ ብላ ሁሉ ምክር ጠይቃ ነበረ። ከዛ በኋላ ግን አይንክ ከእሱ ጋር ተደባብለው እንደ ቀየረችው ነው የነገረኝ። አሁን እሱ አይደለም ቁም ነገሩ፣ እሱ አይደለም ቁም ነገሩ፣ የዝችን ልጅ እድሉ ተገኝቶ ላይ ፕሮግራም ላይ ገብታ ገጠመኛዋን ተናገረች እንጂ ምን ያህል ሴቶች በእንደዚህ አይነት ሁኔታ በገንዘብ እንደልላችሁና አብረን እንደር ይህን ያህል ብር እንድክፈላችሁ የተባሉ በርካታ ሴቶች እንዳሉ በእርግጠኝነት መናገር ይችላል። እንደውም የሚገርምህ አለኝ፣ አንዲት ልጅም ለመግባት ሙከራ እያደረገች ነበር፣ ግን ሰዓቱ በጣም ስለሄደው ስለስድስት ምናምን ጉዳይ ነው። ስድስት ሰዓት አካባቢ ነው የጨረስነው ላይ ፕሮግራሙን ሰዓት ስለደረሰና እድሉን ስላልሰጠናት ነው እንጂ አንዲት ልጅ እየሞከረች ነበረ፣ ሪኩዌስት እየላከች ነበረ። እሷን ልጅ ፐርሰናል ደውላልኝ ነበር ነው ያለኝ የፕሮግራሙ አዘጋጅ እና እሷም ተመሳሳይ ነገር ነው የነገረች። በነገራችን ላይ ከደረሰ አይ ቲንክ መብራት ጠፍቷል ነው ያለኝ። መብራቱ ካልጠፋ ግን የሁለቱንም ድምፅ እልክልሃለሁ ነው ያለ። ድምፁ ከተላከልኝ ድምፁን አስገብቼ ያሰማችኋለሁ፣ ከተላከልኝ ስለዚህ ምን ውስጥ ነው ያለ? ነው ወላጆች ልጆቻችሁን ተቆጣጠሩ በምለው ያለ ምክንያት አይደለም። እንዲህ ልጆቻችሁን እየተከታተሉ ማህበራዊ ሚዲያ ላይ እየደለሉ እያታለሉ በገንዘብ ለአንድ ቀን አዳር መቶ ሀምሳ ሺህ ብር እንግዲህ፣ ሴትን ከሴት ጋር ለማድረግ መቶ ሀምሳ ሺህ ብር ስትከፍል ይታያችሁ። በዚህ ደረጃ ዘግጠናል፣ በዚህ ደረጃ አውርደናል፣ በዚህ ደረጃ አእምሯችንን ስተናል። ስለዚህ ምንም የማያውቁ ልጆቻችንን ከቤት ሲወጡ ከእነማን ጋር እንደሚውሉ ምን እንደሚያደርጉ ውሏቸውን፣ ደብተራቸውን ሁሉ ነገር ልንፈትሽ ይገባል። በየትምህርት ቤቱ እየተሰራ ያለው ነገር ብዙ ስለሆነ ይፋ ስላልሆነን እንጂ ይፋ አልሆነም ማለት እየተደረገ አይደለም ማለት አይደለም። ስለዚህ ቴክ ኬር፣ በጣም ተጠንቀቁ። እንደ ቀልድ አትመልከቱት። እኛ የምንጩኸውን እኛ ሳይተክተን እየጩኸን፣ እናንተ ልጆቻችሁ ለመቆጣጠር ግን ይታክታችኋል። አንዳንዱ ወላጆች ለምን እንደሆነ ባይገባኝ ማለት ነው። እና አደጋ ከደረሰ በኋላ ከመጨናነቅ እና ምን ላደርግ ብላችሁ መልሳችሁ ብዙ የምትደውሉ ወላጆች አላችሁ። ምን ላደርግ ልጄ እንደዚህ ወራ፣ ነው መጀመሪያ ነው ጥንቃቄ ማድረግ፣ መጀመሪያ ነው መስማት፣ መጀመሪያ ነው ተግባራዊ እርምጃ መውሰድ እንጂ ልጆቻችንን ከመሃል ከተነጠቅን በኋላ ብንጮ፣ ብንዘል፣ ብንፈርጥ ዋጋ የለውም። አንደኛው ይሄኛው ነው። ሌላዎች ልጅ የቀጥታው ስርጭት ላይ የነገረችን በጣም የገረመኝ ነገር ሌላው በጣም አደገኛው ኤሪያ ጂምናዚየም ቤቶች ናቸው ስፖርት መስሪያ ቤቶች እንደውም እንደ ያለችን እዛ ላይ ፕሮግራም ላይ አሁንም ያንን ፕሮግራም የተከታተላችሁ ታስታውሳላችሁ እንግዲህ ሴቶች አለች በነፃነት ሴቶች ብቻ ስለሆነን አሁን ከመቼውም ጊዜ በላይ ከወንድ ቁጥር ይልቅ አንዳንድ ጂሞች ውስጥ በጣም ሴቶች እየበዙ ነው ለምን በዙ መብታቸው ነው ነገር ግን እዛ አካባቢ ላይ ቁጥጥር ሊደረግ ይገባል። የሚታዩ አንዳንድ ምልክቶች ደስ የማይሉ ስለሆኑ ማለት ነው ደስ የማይሉ ስለሆኑ እና አንደኛዋ ልጅ አለች እችው ልጅ ማለት ነው እዛ ደግሞ የገጠማትን ስትናገር ከዚኛው ይሄ መቶ ሀምሳ ሺህ ብር ለአንድ ቀን አዳር ልክፈልሽ ካለቻት ውጭ ሌላ ጅም በምትሰራበት ሰዓት ላይ የምን አጋጠማት እንግዲህ አለች እዛ ጅም ውስጥ ጅም ሰርተን ሻወር ስንወስድ ያው ሴቶች ብቻ ስለሆንን ወንዶች መሃላችን ላይ ስለሌሉ ኖርማሊ እርቃናችንን የተለመደ ነው ያለ። እሱም ትክክል ነው ብዬ አስባለሁ። የፈለገ ፕራይቬሲ የሚባል ነገር የለም እንደ የፈለገ የሴት ብዛት አንድ ቦታ ላይ ወንድ ሳይ ነው ሴቶች ብቻ ቢሆኑ በሆነ ነገር ሰውነትን መሸፈን አግባብ ነው ብዬ ነው ማምነው እና አዶነው እና ጅም ቤቶችም ይህንን ነገር መከታተል ይኖርባቸዋል ብዬ አስባለሁ። ምክንያቱም በጅም ቤቶች ስም ብዙ ደስ የማይሉ ነገሮች እየሆኑ ስለሆነ እየተነገረን፣ እየተደወለ ጅም ከሚሰሩ እህቶቻችን እየተነገረን ስለሆነ ማለት ነው እና እዛ ቦታ ላይ አንዷም እንዲሁ ጅም የምትሰራ ልጅ መታ ልክ ያችኛ ገንዘብ ልክፈልሽ እና አንድ ቀን አብረን እንዳለቻት ሁሉ የምታደርገው ነገር በጣም የሚቀፍ ነው ነው ያለችን፣ እንደም የማይነካ ቦታ ላይ ሁሉ ነክታኛ፣ ያለች ነው ያለችው። እንግዲህ ላይ ሁለቱ ናቸው የሚተዋወቁት በዚህ ደረጃ ግብረሰደማዊነትን ገብረ ሰደማዊነትን ፕሮሞት የሚያደርጉ ሰዎች ውስጣችን ሰርገው ገብቷል። የት ጂም ውስጥ። ይሄ እንግዲህ የሆነ ታሪክ ነው እየነገርኳቸው ያለሁት። ይህንን እኔ ፈጥር የማወራው ነገር አይደለም። ዴይ ሰቨን ላይቭ ፕሮግራም ላይ ቅርብ የተናገረችውን ሴት የሰማችሁ ምስክር መሆን ትችላላችሁ። ስለዚህ ጅማች ጅም ቤቶች ሊፈተሹ ይገባል፣ ሁሉም እያልኩኝ አይደለም። በትክክል ስራቸውን ሰርተው የሚሄዱ አሉ። አንዳንዶች ውስጥ ደግሞ ሰርገው እየገቡ ነው እነዚህ ሰዎች። ይህንን ልጅቷ ስትል ትዝ ያለኝ፣ ስለ ጅም ስታወራ ትዝ ያለኝ ምንድን ነው ደጋግሜ የምጠቅሰው መጽሐፍ አለ እንደዚህ አይነት መርሃ ግብሮችን ስሰራ የሻለን ስራተርን ስታንፎርድ ፋሚሊ እዛም ላይ ጠቅሸዋለሁ፣ ላይ ፕሮግራሙ ላይ እና እዚህ መጽሐፍ ላይ ገጽ ስልሳ ላይ ይመስለኛል የተጻፈ ነገር አለ። ማይክል ሲፍት የሚባል የሪቮሉሽነሪ የተባለ ጽሁፍ የጻፈ አንድ ሰው አለ። የእነሱ እንግዲህ ፊታውራሪ ባሉት የግብ ሰለማይኑ ፊታውራሪ ባሉት እና እሱ ሰውዬ እዛ ላይ ያለዋል፣ እዛ መጽሐፍ ላይ የተጠቀሰው ነገር አለ። ምንድን ነው ያለው በየ ጂምናዚየም ውስጥ እንመጣለን፣ በየትምህርት ቤቱ በልጆቻችሁ ትምህርት ቤት እንመጣለን፣ በእምነት ተቃውሞቻችሁ እንመጣለን፣ በወታደር ካምፖች ውስጥ እንመጣለን። ያልጠቀሳቸው ቦታዎች የሉም እዛ ውስጥ ሁሉ ገብተን ሰውን ሁሉ ሰዶማዊ እናደርገዋለን ግብረ ሰዶማዊ እናደርገዋለን ብሎ ጽፏል። ስታንድ ፎር ፋሚሊ ያላችሁ ገጽ ስልሳ ስልሳ አንድ አካባቢ አንብቡት። ስለዚህ እሱ መጽሐፍ ነው ያለች ልጅ ስትናገር፣ ምክንያቱም ጂም ውስጥ ነው እች ልጅ ሁን የሰውነት አካል ተነክቷል ያለችው። ስለዚህ ማይክል ሲፍት ያለው ነገር ሁን እየሆነ ነው ማለት ነው። ጂም ውስጥ እንመጣለን አለ፣ ይኸው መጣ። ውጭ ሀገር አደለም እ እሱ ስለ ውጭ ነው በብዛት አጉልቶ የተናገረው፣ ግን ኢትዮጵያ ውስጥ ይኸው እየሆነ ነው። ኢትዮጵያ ውስጥ ያለ ጂምናዚየም ውስጥ ጂም ልትሰራ ስፖርት ልትሰራ የሄደች እህት የሰጠችው ምስክርነት ነው የምነግራችሁ። ሊያም ደግሞ ቀጥታ የቲክቶክ ፕሮግራም ላይ ማለት ነው። እነዚህን ነገሮች ስንሰማ ወዴት እየሄድን ነው የሚለውን ነገር እንደገና እንደገና ወደት እየሄድን ነው ብዙ ጊዜ ደጋግመን ብለነዋል። ግን ከመቃወም ይልቅ እየባሰ ስለመጣ እኛ ማውራታችንን አንቀርም ማውራታችን አይቀርም። ቢያንስ ከዚህ በፊት ያልሰሙ እንዲሰሙ፣ የሰሙትም የረሱትን ነገር እንደገና እንዲያስታውሱ፣ አስታውሰው እንዲጠነቀቁ፣ ጉዳት ላይ እንዳይወድቁ ምክንያቱም የአንድ ሰው ሕይወት ስለሚያገባን የአንድ ሰው ሕይወት ግድ ስለሚላን ማለት ነው እና እንዲህ አይነት ነገሮች በጣም ሰፍተዋል። ቦታውን ጠቅሳለች። እዛ ቦታ ላይ እንግዲህ የምትሰሩ የምትንቀሳቀሱ፣ በተለይ ደግሞ ማታ አጉል ሰዓት ላይ ለወቅ ብላችሁ የምትወጡ ቴር በጣም ልትጠነቀቁ ይገባል፣ በጣም ልትጠነቀቁ ይገባል። ብዙ ጊዜ የሚነገረን ነገር ስለማንሰማ ነው ጉዳት ላይ የምንወድቀው። እንግዲህ ሴት ልጅ ሴት ልጅ ናባብላ አንድ ቀን አዳር በመቶ ሀምሳ ሺህ ብር ልክፈልሽ ብላ የምጠይቅበት ዘመን ላይ ከመድረስ እንግዲህ መድረስን ዝቅጠት ዝቅጠት የሚለው ቃል ይገልጿል። አላቅም አላቅም ብዙ ጊዜ ዘመንን ሳነጻጽር አንዳንድ ሰዎች አይመቻቸውም፣ ግን ግድ ነው ግድ ነው ከንትን ከሀያ እና ከሰላሳ ዓመት በፊት ወደ ወደኋላ ሄዳችሁ አስቡት። የዛን ጊዜ በጣም የተረጋጉ ሰዎች ባህላቸውን፣ እምነታቸውን የሚጠብቁ ሰዎች ነበሩ። የአሁኑ ትውልድ ምነካው ስትሉ ሌላ ስያሜ ነው የሚሰጣቸው። ነው ችግር የለውም። እንደዚህ አይነት ነገር ሰራሉ ብላችሁ ስትገቡ ብዙ ነገር እንደሚያጋጥማችሁ አውቃችሁ ነው የምትገቡት። ስለዚህ አንድ ሰው እና ሁለት ሰው ማዳን አላማችሁ መምታት ከቻላችሁ ምንም ነገር ቢባል ፊላት አታደርጉ እና ያለንበት ዘመን በጣም ከባድ ነው። ያለንበት ጊዜ በጣም አስከፊ ነው። ሰዎች ከሰብአዊ ማንነታቸው ይልቅ በቁስ ነገር ጎልተው መታየት ነው የሚፈልጉት። ስለዚህ የጨለማው ኃይል አባላት ደግሞ ይህንን ደካማ የሰዎች ጎን በደንብ አውቀውታል። በተለይ የታዳጊዎችን፣ ያው ትኩረታቸው ታዳጊዎች ስለሆኑ ወጣቶች ስለሆኑ ማለት ነው። ስለዚህ ቤት በኩል እንደሚያጠምዷቸው ያውቃሉ። ደካማ ጎናቸው ናቸው፣ ስስ ጎናቸው የትኛው እንደሆነ ያውቁታል። ገንዘብ ነው። በአሁኑ ሰዓት ላይ ያለ ወጣት ከማንኛውም ጊዜ በላይ ከየትኛውም ጊዜ በላይ ፉክክር ውስጥ ነው ፍክክር ውስጥ ነው። ፍክክሩ በመንፈሳዊ ቅናት ሳይሆን በመንፈሳዊ ቅንዓት ቢሆን ጥሩ ነው። ቅንዓት የተሻለ ከሌላው ሰው የተሻለ ለመሆን ያንደረድራል። ቅናት ግን ከአዎንታዊ ይልቅ አሉታዊ ትርጉሙ የጎላ ስለሆነ ይጥለናል። እሱ አይደለም። በመልካም ነገር መፈካከር መልካም ነው። ነገር ግን የክፍል ጓደኛዬ የመቶ ስልሳ የመቶ ሰባ ሺህ ብር ስልክ ስለያዘ እኔ ግድ መያዝ የለብኝም ግድ መያዝ የለብኝም አሁን ግን የምንመለከተው ነገር ያንን ነው የክፍል ጓደኛዬ ፕሮማክስ ስልክ ከያዘ ተማሙቼ ብሩን ሰርቄ የሚሆን ከየትም አምጥቼ ወንጀል ሰርቼ የሚሆን ያንን ስልክ የሚያዝ ነው ፈልገው ይህንን የጨለመው ኃይላት ስለሚያውቁት በደካማ ጎን የሚመጡ ለዛ ነው ታዳጊዎች በምን እንደሚሸውዱ ያውቁታል ውድ ልብስ እንደሚማርካቸው በተለይ ደግሞ ላፕቶፖች ታብሌቶች፣ እንዳልኳቸው ስልኮች፣ ውድ ስልኮች፣ ውድ ሰዓቶች እንደሚማርኳቸው ለሚያውቁ በእሱ ነው እንቁልልጭ የሚሏቸው። እንቁልልጭ የሚሏቸውን ሰዎች ተዋቸው። ከእንቁልልጩ ጀርባ ሞት አለ። ከእንቁልልጩ ጀርባ መደፈር አለ። ከእንቁልልጩ ጀርባ ለግሩፕ ወይም ደግሞ ለቡድን ሴክስ የመጋለጥ አደጋ አለ። ደጋግሜ እነግራችኋለሁ። ብዙዎች ላይ ስለተፈጸመ ነው ይህንን የምነግራችሁ። ብዙዎች እናም፣ ይሄ የላይቭ ፕሮግራም ምክንያት ሆነኝ እንጂ ላይቭ ፕሮግራሙ ምክንያት ባይኖሩ ይህን ታሪክ አንሰማውም። አሁንም ታሪኩ የተፈጸመባቸው ግን ይፋ አውጥተው ሚዲያ ላይ ያልተናገሩ አሉ። እስኪ ያልተነገራችው ነገር ግን ልክ እንደዚህችኛዋ እህት ላይ ፕሮግራሙ ላይ ገብታ እንደተናገረችሁት ይህን ያህል ብር እንስጣችሁና እንደር ያሏቸው ተመሳሳይ ፆታ ያላቸው ሰዎች የጀንጀነዋችሁ ካላችሁ ነገሩ እንማማርበት፣ ያጋጠማችሁን ይፋ አውጡ። በጣም ብዙ ሰዎች ይሄ ነገር እንደሚያጋጥማቸው እርግጠኛ ሆኖ መናገር ይቻላል። ስለዚህ ስለዚህ በዚህ ፕሮግራም ላስገነዘባችሁ የፈለግኩት ምንድን ነው? ከመቼውም ጊዜ በላይ መዲናችሁ ውስጥ እነዚህ ሰዎች ስላሉ እነማ እንደሆነ ይገባችኋል። በምንም አይነት ሁኔታ በገንዘብ ቢደልሏችሁ እንዳትሸወዱ። ምክንያት አንድ፣ ባህላችሁም፣ እምነታችሁም፣ ኢትዮጵያዊነታችሁም ስለማይፈቅድ። ምክንያት ሁለት፣ አሳልፈው ለደጋግሜ የምነግራችሁ ይህን ነው ለቡድን ሴክስ አሳልፈው ስለሚሸጧችሁ። ከዛ በላይ ሁናቸው ምንድን ነው፣ ብዙዎች ሱሳይድ የሚያደርጉት ለምንድን ነው? ያልጠበቁት ነገር ስለሚደርስባቸው ነው አይደል? ይኸው እያስጠነቀቅን ነው። ሪስክ ውስጥ እንዳትገቡ ቅድመ ማስጠንቀቂያ እየተናገርን ነው። እንግዲህ ጆሮ ያለው ይስማ ነው፣ ልብ ያለው ልብ ይበል ነው። ይህንን ፕሮግራም ሰምታችሁ ብዙዎቻችሁ ልትጠናቀቁ እንደምትችሉ ተስፋ አደርጋለሁ። በፕሮግራሙ እንደተጠቀማችሁም አምናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ግን ሳላመሰግን አላልፍም። የነገ ሰው ይበለን። አበቃው።